ዋን ከጥናቱ አላማ አንጻር በዋናነት የአገሪቱን የጂዲፒ ክለሳ ለማድረግ እንደመሆኑ መጠን ሰልጣኞችን ብቁ በማድረግ ጥራት ያለውን መረጃ መሰብሰብ ስላለባቸው ላለፉት ካት 25 ቀናት የስልጠናው ይመስል የነበረው አጠቃላይ ገለጻዎች ተደርገዋል። የክፍሉ ስልጠና ግምገማ ፈተና ጨምሮ ሰልጣኞች ብቁ ሆነው ለስራው ብቁ ሆኖ እንድሰማሩ የተደረገበት ሁኔታ ነው ያለው። እነዚህ በዛሬው ቀን ስልጠናቸውን አጠናቀው የመዝጊያ ፕሮግራም ተከናውኗል። የስልጠናው ተሳታፊዎችም ለ25 ቀናት ባገኙት ስልጠና ታግዘው ተጨባጭ መረጃዎችን ለማሰባሰብ መዘጋጀታቸውን ተናግረዋል። በቂ ሆነ ስልጠናም እውቀትን ማግኝቻለሁ። ኢትዮጵያ ኢኮኖሚ ያለው አሁን ያለበት ሁኔታ ነባራዊ ከገጠሩ ከከተማው ጋር ያለው ልዩነት፣ በተለይ ጂዲፒው ላይ ያለው ከፍተኛ አስተዋጽኦ መኖሩን ከዛ አንጻር በጣም ደስ ምል ከየትኛውም ስራ በበለጠ ደስ ምል ጊዜ ነበረን። በስልጠናችን በጣም ጥሩ ጊዜ ነበር። ከነበረን እውቀት ላይ ፕራክቲካልም ቶሪም ብዙ ነገሮችን ተምረን ነው ያለፍን ያለ ነው እና ለስራችን በጣም ኮንፊደንስ አግኝተናል። ማህበረሰቡ ላይም ገፍተን የኢኮኖሚ ድርጅት ጥናትን ለማድረግ ምንም አይነት ፍራቻ ሳይኖረን በኮንፊደንስ ገፍተን መረጃ ልንሰበስብ ብቁ ሆነን ነው እየወጣን ያለ ነው። ክሯን ተመልካቾቻችን፣ አሁን ደግሞ በዜና አራታችን ወደምንመለከተው የቢዝነስ መረጃዎች እናልፋለን። መረጃዎቹን ሊያደርሰን ደግሞ ባልደረባችን ፋንታው መለሰ እዚህ ስቱዲዮ ተገኝተዋል። ከእሱ ጋር ደግሞ ቆይታ እናደርጋለን። አሁንም አብራችሁን ቆዩም። እንደምን አምሽታል? እንደምን አምሽሽጸ ይመስገነው። ሰዓቱ ያንተ ነው። አመሰግናለሁ ሰላምታችን በያላችሁበት የደረሳችሁ የተወደዳችሁ ተመልካቾች እንደምን አምሽታችኋል? የብራዊነት ድምጽ ከሆነው ከደቡብ ቴሌቪዥን የምሽት ዜና አራታችን ወደ ያዘው የቢዝነስ ዘገባ ነው የምናልፈው። ከቢዝነስ ዘገባዎቹ ጋር ፈንታ መለሰ ነኝ። አብራችሁን ቆዩ። በቀቤና ልዩ ወረዳ የሴቶችን ኢኮኖሚያዊ ተጠቃሚነትን ለማረጋገጥ በተከናወኑ የልማት ስራዎች ከጊዜ ወደ ጊዜ አበረታች ውጤት እየተመዘገበ መምጣቱን የልዩ ወረዳው ሴቶችና ሕጻናት ጉዳይ ጽሕፈት ቤት ገለጸ። በልዩ ወረዳው በሴቶች ልማት ኅብረት የተደራጁ ሴቶች በበኩላቸው እንዳሉት በግብርናው ዘርፍ በመሰማራታቸው ኢኮኖሚያዊ ተጠቃሚነታቸው እያደገ መምጣቱን ተናግረዋል። ዝርዝሩን ተዘራ በቀለ ከወልቂጤ ቅርንጫፍ ጣቢያችን አድርሶና ለአዱኛ ትዕዛዙ እንደሚከተለው ወደ እናንተ ያጋረዋል። የቀቤናም ልዩ ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮም ፈቲያ ሱልጣን በልዩ ወረዳው የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በተከናወኑ ተግባራት አበረታች ውጤት እየተመዘገበ ነው። በተለይም ከቅርብ ጊዜ ወዲህ በሴቶች ልማት ህብረት አደረጃጀት ከ13500 በላይ ሴቶችን የወረዳው መንግሥት ባመቻቸው ከ10 ሄክታር በላይ መሬት በ10 ልማት ህብረት በመፍጠር በግብርና ዘርፍ በመሰማራት እያለሙ ይገኛሉ ብለዋል። መቶ 57 የልማት ህብረት እንዲሁም ወደ 13510 አባላት አደራጅተን ወደ ስራ ገብተናል። እነዚህ አደረጃጀቶች ያው በተለይ ኢኮኖሚያቸውን ሊያሳድጉ በሚችሉባቸው ጉዳዮች ላይ ትልቁና ዋነኛው ተጠቃሚ ያደርገን ብለን የምናስበው መሬትን ተጠቅመው የሚያለሟቸው ምርቶች ናቸው። አስር የልማት ህብረት አካባቢ ላይ በአስር ሄክታር በላይ በሴቶች የበቆሎና የጤፍ ሰብል እየለማ ያለበት አግባብ ነው ያለው። በልዩ ወረዳው የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየተሰሩ ያሉ የልማት ስራዎች ከጊዜ ወደ ጊዜ ውጤት ማስመዝገብ መቻላቸውን የጠቀሱት ወይዘሮ ፈቲያ ሴቶችን በኢኮኖሚ ማብቃት ማለት ቤተሰብን ማብቃት በመሆኑ ተጠቃሚነታቸውን ይበልጥ ለማሳደግ ባለድርሻ አካላት ኃላፊነታቸውን እንዲወጡ ጥሪያቸውን አስተላልፈዋል። ሴቶችን በኢኮኖሚ ማብቃት ማለት ቤተሰብን ማብቃት ስለሆነ ሁሉም አካል ይህንን ተገዝቦ ሴቶች ላይ በተለይ ኢኮኖሚ ተጠቃሚ እንዲሆኑ ይህን ማገዝ መደገፍ የሁሉም ባለድርሻ ኃላፊነት ሊሆን ይገባል። የቀቤና ልዩ ረዳም ሴቶች ፌዴሬሽን ሰብሳቢ ወይዘሮም አሊሃ ኑረዲን በበኩላ ቸው በልዩ ወረዳው ሴቶችን በልማት ቡድን በማደራጀት ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ከባለድርሻ አካላት ጋር በመቀናጀት ድጋፍና ክትትል እየተደረገላቸው መሆኑንም ተናግረዋል። እነዚህ ሴት ማህበሮቻችን ውጤታማ እንዲሆኑ ከግብርና ጽሕፈት ቤት ጋር የጋራ በማድረግ የተሻለ ምርጥ ዘሮችንና ማዳበሪያ እንዲያገኙ ከማድረግ አንጻር ትልቅ ስራ ሰርተናል። የማህበሩ አባላቶች ሰባ ናቸው። እነዚህ ሁሉ በጋራ ሆነው ወጥተው ያርማሉ አረሙም ላይ በቀቤና ልዩ ወረዳም ፈረጀቴ ቀበሌ የሙልዱም ሴቶች ልማት ህብረት ሰብሳቢ ወይዘሮም ቀመሪያ ሙህዲን ከዓመታት በፊት ገንዘብ ቆጥበው የልማት ስራ እንዲያከናውኑ ልዩ ወረዳው ሶስት ሄክታር መሬት በማመቻቸቱ በቆሎም፣ ጤፍና ሌሎች ሰብሎች በመዝራት በአሁኑ ወቅት ከ180 ሺህ ብር በላይ ካፒታል ማስመዝገባቸውን ተናግረዋል። 2013 ላይ ጀምረን የሁለዚህ በቅተናል። መነሻችን በአንድ ብር መሬት ጠይቀን አርሰን ይው ካፒታላችን መቶ ሰማኒያ ሺህ ደርሰናል። እስከዚህ እስከምንደርስ ደግሞ ማንንም ሳንከጅል ማንንም ሳንፈልግ በራሳችን ጥረት እየሰራን ነው። የልማት ህብረት አባላቱም የቁጠባ ባህላቸውን በማጎልበት ከዚህ ቀደም ይገጥማቸው የነበረውን ኢኮኖሚያዊ ችግሮቻቸውን ከመፍታት ባለፈም በአካባቢያቸው የተቸገሩ ሴቶችን በመደገፍ ሰብአዊ ግዴታቸውን እየተወጡ መሆናቸውን ገልጸዋል። የሙሉዱ ልማት ህብረት አባላት በሰጡት አስተያየትም በአሁኑ ወቅት በቀበሌው የበቆሎና ጤፍ ማሳቸውን በአግባቡ በመንከባከብ የተሻለ ምርት ለማግኘት ጥረት እያደረጉ መሆናቸውን ጠቅሰው የልማት ህብረቱ አባል በመሆናቸው ከኢኮኖሚያዊ ጥገኝነት ተላቀው ቤተሰባቸውን ማስተዳደር መቻላቸውን ገልጸዋል። መሬትም አገኝተን ከዛ ልዩ ወረዳችንን እያገዘን እየሰጡን እየደገፉን እያዩን ምሁራን እየሰጡን ሰርተን ይን ደርሰናል በቀቤና ልዩ ረዳም ሩሙጋ ቀበሌ የቁንካም የእንቁላል ዶሮ እርባታ አባል ወይዘሮ ሙንሳ ከድር ከስደት ተመልሰው ከሴቶቹ ጋር በጋራ በመስራት ውጤታማ ተግባር እያከናወኑ መሆናቸውን ጠቅሰው መደራጀት አንዱ ያለውን አቅም ለሌላው በማጋራት ኢኮኖሚያዊ ችግሮቻቸው ለመፍታት ሚናው የላቀ ነው ብለዋል። ወይዘሮ ሙኒሳም ሴቶች የስራ እድሉን ካገኙ በሁሉም ዘርፎች ውጤታማ መሆን እንደሚችሉ ጠቁመው ከስደት ይልቅ በሀገራቸው ሰርተው ሀብት ማፍራት እንደሚችሉም ተናል ተናግረዋል። ሴቶችም ሀቅም አላቸው፣ መስራት ማንኛውም ስራ መስራት እንችላለን፣ አቅም አለን፣ እርሻ ራሱ መስራት እንችላለን። ግን ምንድን ነው ድጋፍ ያስፈልገናል። እንደኔ ሐሳብ ሰው አገር ላይ የምንሰደደው ዶራል ወር ደግሞ ሪያል፣ ድራም ለማምጣት ነው። ያ ነገር አገራችን ላይ ያለ ከሰራል ማለት ነው። ከኢኮኖሚ ድርጅቶች የሚሰበሰበው መረጃ ለዘላቂ ስራ ዕድል ፈጠራ ወሳኝ መሆኑ ተገለጸ። በኢትዮጵያ ስታቲስቲክስ አገልግሎት የኢኮኖሚ ድርጅቶች ቆጠራ ለመስክ መረጃ ሰብሳቢዎችና ለተቆጣጣሪዎች በቦንጋ ፖሊቴክኒክ ኮሌጅ ሲሰጥ የቆየው ስልጠና ተጠናቋል። ዝርዝሩን ከቦንጋ ቅርንጫፍ ጣቢያችን ሀብታሙ ሀይል ያሰናድቶታል፣ መቅደስ ታደሰ ደግሞ ወደ እናንተ ታደርሰዋለች። በስልጠናው ማጠቃለያ መልዕክት ያስተላለፉት በአገልግሎቱ የስልጠና ዘርፍ አስተባባሪ አቶ ካሳው መኩሪያም ከኢኮኖሚ ድርጅቶች የሚሰበሰበው መረጃ ለዘላቂ ስራ እድል ፈጠራ ወሳኝ ነው ብለዋል። የተሰጠው ስልጠና የመረጃ ሰብሳቢዎችንና ተቆጣጣሪዎችን አቅም የሚያጎለብት መሆኑንም ጠቁመዋል። ሰልጣኞች የሚገባውን እውቀት እንዲያገኙ በተደጋጋሚ ፈተና በመፈተን እንደገና በማሰልጠን ቅር ያላቸው ቦታ ላይ ያለ አንድ መሰልቸት በተደጋጋሚ የሚያነሱ ጥያቄ መልስ በመስጠት ላለፉት ሀያ አምስት ቀናት እንግዲህ ሰልጣኞቻችንን ብቁ አድርገን ለዚህ ቀን አድርሰናቸዋል። ሰልጣኞች ከጥቅምት 1 2018 ጀምሮ በሁሉም አካባቢዎች የሚሰማሩ በመሆኑ ህብረተሰቡ ድጋፍና ክትትል እንዲያደርግም ጠይቀዋል። ከጥቅምት አንድ ጀምሮ ይሄን የመረጃ መሰብሰብ ስራ ሲሰሩ በሚሄዱበት አካባቢ ላይ የኢትዮጵያ ስታቲስቲክስ አገልግሎት የኢኮኖሚክ ድርጅቶች ቆጠራ ባጅ ያለውን መታወቂያችን ነው ይዘው የሚሄዱት። የከፋ ዞን አካባቢ ያለ ማህበረሰብ፣ የከፋ ዞን ማህበረሰብ እነኝን የእኛን ሰራተኞች፣ የእኛን ባጅ የያዙ ሰራተኞች በየቤቶቻቸው መጥተው የዚህን የኢኮኖሚክ ድርጅቶች ቆጠራ በሚያደርጉበት ጊዜ አስፈላጊውን ትብብር እንዲያደርጉላቸው፣ የቦንጋ ስልጠና ማዕከል አስተባባሪ አቶ ሀብታሙ ካውሳ ስልጠናው በስኬት እንዲጠናቀቅ ድጋፍ ያደረጉ አካላትን አመስግነው በቀጣይም ድጋፋቸው ተጠናክሮ መቀጠል አለበት ብለዋል። ኢንዲጎ ጥናት መጥቶልናል። ለዛ ደግሞ ጥናቱን መንግስት አስፈላጊውን ትኩረት በመስጠት ስልጠናውን በትኩረት ተሰጥቶን በቦንጋ ፖሊቴክኒክ ስልጠና ቦታ ትትስደረግ በጥሙና እና በሚገባ ሁኔታ ሰልጣኞቹ በተከታታይ በሚገባው ሥልጠናውን ሲያከናውኑ ከርመዋሉ። ለዛ ደግሞ ለትብብር ሲያደርጉልን የነበረው የፖሊቴክኒክ ሰራተኞች እንዲሁም ዲኑ ከላይ እስከ ታች ያሉት ሰራተኞች በመገባት ድጋፍ ሳደርጉ ስለሎ ለነሱ ምስጋና ገባቸዋል። የቡንጋ ስልጠና ማዕከል ድጋፍ ሰጪ አቶ ሙልጌታ ኦሊ በበኩላቸው የሚሰበሰበው መረጃ ሀገራዊ ፋይዳ ያለው በመሆኑ መረጃ ሰብሳቢዎች በጥራት እንዲሰበስቡ አስገንዝበዋል። ሰልጣኞች ከስልጠናው ባገኙት እውቀት ተዓማኒ መረጃ በመሰብሰብ የኢኮኖሚ ድርጅቶችን ቆጠራ ውጤታማ እንዲያደርጉም አሳስበዋል። በመድረኩ የተገኙት የከፋ ዞን ስራና ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይሌ ለአንድ አገር እድገት ወሳኝ በመሆኑም አሰልጣኞች የተሰጣቸውን ሀገራዊ ኃላፊነት በአግባቡ መወጣት ይጠበቅባቸዋል ብለዋል። ስልጠናችሁን በአግባቡ ተከታትላችኋል። በወቅቱም ያው መክፈቻ ላይ እኔም ቁሜ መልእክት እንዳስተላለፍኩኝ በጥብቅ ዲስፕሊን እየተከታተላችሁ እንደነበር ከጓደኞቻችን ከአሰልጣኞች ወይም ከአስተባባሪዎች ስንከታተል ነበረ እና የሚጠበቅባችሁ አካባቢያዊና ሀገራዊ ተልዕኮ እውነት ለመናገር እጅግ በጣም ከባድ ነው። ከእናንተ የሚጠበቀው መረጃ በተለያዩ ጉዳዮች ላይ ውሳኔ ለማስተላለፍ የሚጠቅም መረጃ ነው የሚሰበስቡት በዋነኛነት ደግሞ በዚህኛው ዙር አሁን እየሰለጠናቸው ያላችሁበት የኢኮኖሚ ተቋማት መረጃ አሰባሰብ እጅግ በጣም ወሳኝ ነው። በዚህ ግቢ ውስጥ በነበረው ዲስፕሊን መሰረት ታች ስትሄዱ መፈጸም መቻል አለበት። የቦንጋ ፖሊቴክኒክ ኮሌጅ ዲን አቶ አንዱ አለም ገብረ መድህን በበኩላቸው ሰልጣኞች በኮሌጁ ውስጥ በነበራቸው ቆይታ ያሳዩት ስነ ምግባር የሚያስመሰግን ነው ብለዋል። ዳታ ለአንድ ሀገር ወሳኝ ነው። እናንተ ሰበስቡ ዳታ ነገ የፖሊሲ ግብዓት የሚሆን ነው። የፖሊሲ ግብዓት የሚሆን ስለሆነ የእናንተ ዳታ ወሳኝ ነው። የሀገሪቱን እጣ ፈንታ ማለት ይቻላል የሚወስን ነው በጣም ዲሲፕሊን ነበራችሁ፣ ትኩረት ሰጣችሁ ስትሰለጥኑ ነበር። ለሌሎች ሰልጣኞችም አራያ መሆን የሚችሉ ነበራችሁ ማለት ይቻላል ና በጣም ልትመሰገኑ ይገባቸዋል። የስልጠናው ተሳታፊዎች በበኩላቸው ከስልጠናው ባገኙት እውቀት ለመስክ ስራ መዘጋጀታቸውን ተናግረዋል። ስልጠናው አሪፍ ነው፣ ደስ ይላል። ቀጣይ ለወተን የምንሰራቸውን ስራዎች እያንዳንዱን ከመስከረም አምስት ጀምረን እስከ ዛሬ አድርገናል። ደስ የሚል ና አጓጊ ነገ ላይ ወተን ለምንሰራው ስራ ተነሳሽነት እንዲኖር አድርጎናል። ለሀገራችን ያለው አበርክቶ ምን ይመስላል ለምለውን ለማወቅ የምረዳና ይህም ቆጠራ ከታች ከደስትሮ ጀምሮ ትልቅ ኢኮኖሚ ወይም እስከ ኢንዱስትሪ የሚያንቀሳቅሱ ሁሉ ያሉበትን ደረጃ ለማወቅ የሚያስችል ደስ የሚል ስልጠና ነበረ። ከብሔራዊ ባንክ ወደ ተገኘው የምንዛሬ መረጃችን ስናልፍ ደግሞ ዛሬ አንድ የአሜሪካን ዶላር 146 ብር ከ92 ሳንቲም ተገዝቶ 148 ብር ከ39 ሳንቲም ሲሸጥ ውሏል። ሙሉ መረጃውን ወደ እናንተ እናጋራለን። ተመልካቾች የምሽት ዜና 24 ታችን የያዘው ያዘው የቢዝነስ ዘገባ እስካሁን የተከታተላችሁትን ይመስል ነበር። ከዘገባዎቹ ጋር ፈንታ መለሰ ነበር። በእኔ በኩል በያላችሁበት ሰላም ይሁን። የምሽት ዜና 24 ታችን በባልደረባችን ጸገነት ፈለቀ ወደ እናንተ መድረሱን የሚቀጥል ነው የሚሆነው። በእኔ በኩል ሰላም እጸ ለሰዓቱ ያስኳቸው ዜናዎች እነዚህን ይመስላሉ። ፋንታውን ስላደረስከ መረጃ እና አመሰግናለን። ለአንተ መልካም ምሽት ይሆናል። ከአመሰግናለሁ የተከበራቸው ተመልካቾቻችን ዜና አራታችን ይቀጥላል። አሁንም አብራችሁን ቆዩ። ፍርድ ቤቶች ነጻና ገለልተኛ በመሆን ዜጎች ቀልጣፋና ተደራሽ ፍትህ እንዲያገኙ የፍትህ ስርዓት ማሻሻያውን መሰረትም መሰረታዊ አሰራር ሂደት ለውጥን ገቢራዊ በማድረግ የበኩላቸውን ሊወጡ እንደሚገባ የአሪ ዞን ከፍተኛ ፍርድ ቤት ፕሬዚዳንት ገለጹም። የዞኑ ከፍተኛ ፍርድ ቤት በስሩ ከሚገኙ የወረዳ ና የከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤቶች የ ሀያ አስራ ሰባት አመተ ምህረት አፈጻጸም ና የ ሀያ አስራ ስምንት አመተ ምህረት ጠቋሚ እቅድ ላይ የሚመክር መድረክ በጂንካ ከተማ አካሂደዋል። ዝርዝሩን ተመስገን አስፋ ከጂንካ ቅርንጫፍ ጣቢያችን አዘጋጅቶታል። ከተማ በየነ ደግሞ እንደሚከተለው ያቀርበዋል። የአሪዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ አንተነ በላይ ባስተላለፉት መልእክት ፍርድ ቤቶች ነጻና ገለልተኛ በመሆን ዜጎች ቀልጣፋና ተደራሽ ፍትህ እንዲያገኙ የፍትህ ስርዓት ማሻሻያውና መሰረታዊ የአሰራር ሂደት ለውጥን ተግባራዊ በማድረግ የበኩላቸውን ሚና መወጣት እንዳለባቸው ገልጸዋል። ፍርድ ቤቶች ነጻና ገለልተኛ በመሆን ዜጎች ቀልጣፋ ተደራሽና ተገማች ፍትህ እንዲያገኙ የፍትህ ስርዓቱ ማሻሻያና የፍርድ ቤቶች መሰረታዊ የአሰራር ሂደት ለውጥ ተግባራዊ በማድረግ የበኩላቸውን ኃላፊነት በመወጣት ባሳለፍላቸው ባሳለፍናቸው ሁለት ሺህ አስራ ሰባት በጀት ዓመትን የተሻለ በመፈጸም ለውጦች የታዩበት ዓመት መሆኑ በጋራ እየገመገም መተናል። የሕዝቡን የፍትህ ጥያቄ ከመመለስ አንጻር በበጀት ዓመቶ የተመዘገቡ መልካም ተሞክሮዎችን በማጠናከር ደካማ አፈፃፀምን በማረም የፍትህ መዛነፍን ለማስተካከል እንደሚሰራ አቶ አንተነህ አክለዋል። ከባለድርሻ አካላት ጋር ያሉ የመቀናጀት ውስንነቶች ቀርፈን በአንድም በሌላም የሚነሱ የህዝባችን የፍትህ መዛነፍ ለማረም የሚያስችል ችግሮችን ነቅሰን የምናወጣበት የተሻለ አፈጻጸም ያመጡ ተቋማቶች ፈጻሚዎችን መዝነን እውቅና የምንሰጥበት ነው። ቀልጣፋና ተደራሽ የፍትህ አገልግሎት ለመስጠት የዳኝነት ስራውን ከሌሎች የፍትህ አካላት በቅብብሎች ሊሰራ ይገባል ያሉት የአርዞን ከፍተኛ ፍርድ ቤት ምክትልና አቤቱታ መስማትና መወሰን የስራ ሂደት አስተባባሪ አቶ አለማየሁ ሽመልስ በውስንነት የተነሱ ሀሳቦችን በመቅረፍ ህብረተሰቡን ከእንግልት ለማስቀረት ይሰራል ብለዋል። ሁሉም ፍርድ ቤቶች የቀረቡትን መዝገብ ከመወሰን አንጻር ባለፈው 2017 በጀት ዓመት ጠንካራ ስራዎች ተሰርቷል። በዛም የተነሳ አፋጽማችን 96% አካባቢ ከመቶ የሚያሳይበት ሁኔታ ነው። ውስን መዝገቦች ብቻ ወደ ቀጣይ 2018 ዓመተ ምህረት የተላለፉበት ሁኔታ ነው። ከተደራሽነትና አንጻር ስንመለከት 700 ፋይል አካባቢ በተዘዋዋሪ ችሎት ቀርቦ ውሳኔ የተሰጠበት ነው። አርሶ አደሩ ወደ ማዕከል ሳይመጣ እዛው ባለበት ፍርድ ቤቶቻችን ተደራሽ በመሆን ስራ የሰሩበት አግባብ ነው ያለው የተሻለ በሚሆኑበት ሰዓት ተገልጋይ እርካታና ምኒታ የሚጨምርበት ሁኔታ አይኖሩ። የአሪዞን ሽግግር ምክር ቤት ምክትል አፈጉባኤ ጉባኤ ወይዘሮ ርብቃ እሳቱ ምክር ቤቱ ተቋማትን በሶስት ዘርፍ ከፍሎ የሚደግፍበት ሂደት መኖሩን ጠቅሰው የህዝቡ የፍትህ ጥያቄ ምላሽ እንዲያገኝ የቅርብ ክትትልና ድጋፍ ይደረጋል ብለዋል። ተቋማትን በሶስት ዘርፍ እንደ ምክር ቤት ተከፋፍለን የምንደግፍበት ሂደት አለ። ከዚህ ውስጥ ደግሞ አንዱ ያው የመልካም አስተዳደር ችግሮች እና ከፊት መልካም አስተዳደር ጋር በሚያያዝ ፍርድ ቤትንም በቋሚ ኮሚቴ የሚደገፍበት ሁኔታ አለ። የዳኞች በውሳኔ አሰጣጥ ጥራት ምክንያት የሚጓደሉ ጉዳዮችን እነዚህ መዝገቦች እንዳያድሩ ከአመት ዓመት እንዳይሸጋገሩ እነዚህ ድጋፍና ክትትል የምናደርጋቸው ትልቅ አስተዋጽኦዎች አሉ። የህዝቡን ጥያቄ ምላሽ እንዲያገኝ የቅርብ ክትትልና ድጋፍ እናደርጋለን። የመልካም አስተዳደር ችግሮች የሚቀረፉበት የለውጥ ስራዎችን በማጠናከርና የመዝገብ ክምችትን ለመቀነስ የተሰራው ስራ ለተሻለ ውጤት እንዳበቃቸው የመድረኩ ተሳታፊዎችና ተሸላሚዎች ገልጸዋል። የለውጥ ስራዎች ማለት ለእቅድ አፈፃጸማችን ያሉን ጠንካራን ደካማ ጎኖች በየሳምንቱ የተወያየ ፈር እያስያዝክ ሄድክ ደካማ ጎኖች ቶሎ ቶሎ ስለሚታረሙ ምንጊዜም ውጤታማ የሆነ አሰራር ስርዓት የተዘረጋ ይሆናል ማለት ነው። የተሻለ ውጤት ለማምጣት ከዚህ የበለጠ መስራት ይጠበቅብናል ነው የምለው። ዋናው ትኩረታችን ያው መዝገቦችን ነው። ወደ ቀጣዩ በጀት ዓመት እንዳይሸጋገር ዜሮ የማድረግ እቅዶችን ይዘን ነው ስንንቀሳቀስ የነበር ነው የትኛው ደግሞ የለውጥ ስራዎችን፣ የመልካም አስተዳደር ችግሮችን የሚፈቱ መሆኑን በአግባቡ ስለሰራን ዛሬ ይህንን ዋንጫ እንድንሸለም ችለናል። ሽልማት በማግኘታችን እንደዚህ ከከተማ መጀመሪያ ልጃ ፍርድ ቤት በጣም ደስ ብሎናል። በቀጣይም ይህንን አጠናክረን እንቀጥላለን፣ እንል አሳባለን። መዝገብ ክምችት ለመቀነስ ዳኞች ጋር በተከታታይ ውይይቶችን በማድረግ የተለያዩ ማበረታቻዎችንም በማድረግ በሰራ ነው ስራ ነው ለውጤት የበቃ ነው። በ2017 የጀመርናቸውን እነዚህ በተለይ ፍትሕን ተደራሽ ከማድረግ አኳያ እነዚህ የተዘዋዋሪ ችሎቶች የምድብ ችሎቶችን አጠናክረን በመቀጠል በቀጣይ ደረጃችንን የማሻሽለን አንደኛ ለመውጣት ተክተን እንሰራለን። በ2017 በጀት ዓመት የተሻለ አፈጻጸም ያመጡት ተቋማትና ፈጻሚዎች ተመዝነው የእውቅና ሽልማትም ተበርክቶላቸዋል። የ የኢኮኖሚ ድርጅቶች ቆጠራ ለሀገር ኢኮኖሚ እድገት ሊያበረክት የሚችለውን ጥቅም ታሳቢ በማድረግ በትኩረት ሊሰራ እንደሚገባ የዳውሮ ዞን አስተዳደር አስታወቀም። ከመስከረም አምስት ጀምሮ ላለፉት ሀያ አምስት ቀናት ከዳውሮና ኮንታ ዞኖች ለተወጣጡ ለስታስቲክ የመስክ ባለሙያዎችና አስተባባሪዎች ሲሰጥ የነበረው ስልጠና ተጠናቋል። ዝርዝሩ መሳይ መሰለ ከዋካ ቅርንጫፍ ጣቢያችን አድርሶናል። በወላይታ ሶዶ ዩኒቨርሲቲ ዳውሮ ታርጫ ካምፓስ ሲሰጥ የነበረው ስልጠና ሲጠናቀቅ በመዝጊያ መርሃ ግብር ላይ የተገኙ የካምፓሱ ዲን መምህር መብራቱ ለገሰ እንደተናገሩት ለጠቅላላ ሀገራዊ ምርት ግምት መሰረታዊ መረጃዎችን ለማሰባሰብ እንዲቻል በተቋሙ ሲሰጥ የነበረው ስልጠና ያለአንዳች ችግር ሊጠናቀቅ ችሏል። ሰልጣኞችም በስልጠናው ያሳዩትን ጨዋነት በመስክ ስራቸው ተጨባጭና ትክክለኛ መረጃ በመሰብሰብ የድርሻቸውን እንዲወጡም አሳስበዋል። ከህዝቡ ውስጥም እንደመጣችሁት መጠን ህዝብ ውስጥ ስትመለሱ በጣም በጣም በከፍተኛ ጥንቃቄ መረጃ እንደምትሰበስቡ ተስፋ አደርጋለሁ። አደራም ጭምር ለመስጠት ነው። ምናልባት ቀጣዮቹ ኃላፊዎች ወይም መልዕክት የሚያስተላልፉ ሰዎች አደራ መስጠታቸው አይቀርም፣ ግን አንዳንዴ ዲፍረንት ፌስስ ድፍረንት ስላለ ኢሜጅ ስላለው ነው ይችን የማስተላልፈው። የዳውሮ ዞን ዋና አስተዳዳሪ ጽሕፈት ቤት ኃላፊ አቶ ወንድሙ ወራቦ በበኩላቸው ካለፉት ሁለት ዓመታት ጀምሮ የግብርና ናሙና ቆጠራ ላይ ትክክለኛ መረጃ በማሰባሰብ ረገድ የድርሻቸውን ሲወጡ የነበሩ የመስክ ባለሙያዎች በቀጣይም በኢኮኖሚ ድርጅቶች ቆጠራ ላይ በብቃትና በጥራት ላይ የዕለት ተዕለት ተግባራቸውን እንዲያከናውኑም ጠይቀዋል። ጥራት ያለውን መረጃ ለመሰብሰብ በሚደረገው ጥረት ላይ የመረጃ አሰባሰብና አሰጣጥ ላይ ቸልተኝነት እንዳይታይ የዞን አስተዳደርም ተገቢ ድጋፍ እንደሚያደርግም ገልጸዋል። እዛ የምትሄዱት ቀጠሮ ያስያዛችሁ ሰዎች በቀጠሮ ቀን እንዳይጠፉ ቸል እንዳይሉ፣ መረጃ አሰጣጥ ላይ ቸልተኝነት እንዳይፈጠር፣ በእናንተ ስራ ላይ መስተጓጎል እንዳይፈጠር፣ እነዚህ በቂ ትብብር ማድረግ ይጠበቅባቸዋል። በዞን መንግስትን በኩል ይህንን በተገቡ መንገድ እንድወጡ በእኛ በኩል ትኩረት እንሰጣለን። ማድረግ መስራት ያለብን የጀመርናቸው ስራዎች አሉ። እነዚያን ከዳር እናደርሳለን። የወላይታ ሶዶ ስታቲስቲክስ ጽሕፈት ቤት ስራ አስኪያጅ አቶ ዘላለም እስጢፋኖስ እና የመስክ ስራዎች ደስክ ኃላፊ አቶ ደርዘነ ደግፌ በሰጡን አስተያየት ይህ ስልጠና እንደተጠናቀቀ ከጥቅምት አንድ ጀምሮ የኢኮኖሚ ድርጅቶች የመረጃ መሰብሰብ ስራ እንደሚሰራም ገልጸዋል። ባለሙያዎቹ የመረጃ ማሰባሰብ ስራ በሚሰሩበት ወቅት ሁሉም የባለድርሻ አካላት የድርሻቸውን እንዲወጡም ጠይቀዋል። ቆጠራ ስራ በሀገር አቀፍ ደረጃ እየተከናወነ ያለና 54 የስልጠናው ማዕከላት ውስጥ የዳውሮ ታርቻ ካምፓስ አንደኛው መሆኑ ይታወቃል። እዚህ እንግዲህ ውስጥ ወደ 247 የሚያክሉ ሰልጣኞች ስልጠናውን በስርዓት ወስዶ አስፈላጊውን እውቀት በቴዎሪ በንድፈ ሀሳብ በልምምድና በውይይት ያዳበሩትን ቀጥሎ ወደ መስክ በመሄድ አስፈላጊውን ስራዎችን መረጃ የመሰብሰብ ስራዎችን እንዲሰሩ ነው። ስልጠና የተሰጠው ስልጠናው በጣም በሚገርም እጅግ በተሳካ ሁኔታ የተጠናቀቀ መሆኑን ማሳወቅ እፈልጋለሁ። ጥሩ ስልጠና ነበረ። በስልጠና ላይ ያየሁት መሰረት ከሆነ የተሻለ መረጃ ይገኛል ብዬ ተስፋ አረጋለሁ። ስለዚህ ከዚህ ስልጠና ሀገርቱ ብዙ ነገር ትጠብቃለች። አገርቱ ብዙ ነገር ስለምትጠብቅ አሁን ስልጠናው በደንብ በተሳካ ሁኔታ እንደተሰጠ ከታችም ያሉ ማህበረሰብ መረጃ የሚሰጠው አካልም ከኛ ጋር ትብብር ቢያደረጉ ለሀገር ጠቃሚ ነገር እናመጣለን ብዬ አስባለሁ። ስለ ከመስክ ባለሙያዎችና ተቆጣጣሪዎች መካከል አቶ ፊልሞን ጎበና፣ እልፍነሽ ባይከዳኝና ታመነ አብርሃም በበኩላቸው እንደ ሀገር የተጀመረውን የኢኮኖሚ ድርጅቶች ቆጠራ ላይ ትክክለኛና ተጨባጭ መረጃን በማሰባሰብ ረገድ የድርሻቸውን ለመወጣት ስልጠናው አጋዥ መሆኑንም ተናግረዋል። በጣም በኃላፊነት በዚህ እድሜ በገፋም ጊዜ በኃላፊነት ለማውጣት ዝግጁ ነኝ። እስከ ህብረተሰብ ታች ወርደን ለትክክለኛ መረጃ ለማቅረብ ዝግጁ ነን። እኛ እንግዲህ በተረፈ ታብሌትም ወስደናል፣ የተለያዩ ማቴሪያል ሁሎችም ወስደናል። ስልጣናውም በጣም ጥሩ ነው። እንግዲህ የተሻለ መረጃ፣ ትክክለኛ እና እውነተኛ የሆነ መረጃ እናቀርባለን። ያውም ሆኖ ሀያ አምስት ቀን የተለየ ስልጠና ነበር ሲሰጠን የነበረው ና በጣም በቂ ግንዛቤ እኔ በራሴ በበኩል ጨብጭ ያለው ቤኔ ስር ያሉት ልጆችም እንደዛው ልክ በዛው ልክ ስልጠና ወስደዋሉ። በደንብ እንዲሰሩም እኔም አበረታታለው። እነሱም በጣም ጎበዝ ስለሆኑ ስልጠና የሰጡን ሰዎችም በጣም በከፍተኛ ጥረት በከፍተኛ ግንዛቤ እንድንሰራ ስላረጉን እና በጣም ጥሩ ጊዜ ነበር ያሳለፍ ነው ቀጣዩንም ስራ በስነ ስርዓት ለመስራት ዝግጅት ላይ ነን እና ሀ መስቀል ስልጠና የወሰን ቆይተናል። በወሰነው ስልጠና መሰረት የተሰጠኑ ኃላፊነቶችን ለመወጣትና የተሻለ ጥራት ያለውን መረጃ ለኢትዮጵያችን ለማበርከት ዝግጅት ሁሉ ከኛ የሚጠበቀውን ስልጠና ወስን ጨርሰናል። ኢትዮጵያ ኢኮኖሚ ድርጅቶ ቆጠራ የተሻለ ጥር በተሻለ ተነሳሽነት ሰርተን ለኢትዮጵያችን ብሩ ተስፋ ለኢኮኖሚ ለወደፊት ፖሊሲ ለማውጣት ለተለያዩ ነገሮች የሚያገለግለው መረጃ ለመስጠት ዝግጁ ነን። ክቡራን ተመልካቾቻችን፣ አሁን ደግሞ ስፖርታዊ መረጃዎችን እንመለከታለን። መረጃዎቹን ሊያደርስ